ሰላም ሰላም ውድ የቻናልችን ተመልካቾች እንኳን ደህና መጣችሁ። እንግዲህ ዛሬ የምናየው ከዘ እስከ ጀ ያለውን ከዚህ በፊት ሶስት ክፍሎችን አይተናል። ማለትም ከሀ እስከ ሰ፣ ከበ እስከ ቀ ያለውን ፊደል እና ከአ እስከ አይኑ ያለውን ፊደል አይተናል። አሁን ደግሞ ዛሬ የምናየው ከዘ እስከ ጀ ይሆናል ማለት ነው። አብራችሁ ተከታተሉ። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ አድርጉ። እንዲሁም ለሌሎች ሼር አድርጉላቸው ይማሩ ማለት ነው። እንዲሁም ኦንላይን መማር ለምትፈልጉ ሰዎች ደግሞ እዚህ ላይ በምናስቀምጥላችሁ ስልክ ቁጥር፣ ኢሜል፣ ቴሌግራም፣ ዋትሳፕ ሰላም ማለት ትችላላችሁ። ቀጥታ ወደ ትምህርቱ ምግባ ዘ፣ ዙ፣ ዚ፣ ዛ

ጁ ጂ ጃ ጂ ጅ ጁ አሁን ደግሞ ከላይ ወደታች እና ከታች ወደላይ የሚለውን እናያለን። ዘ ዠ የ ደ ጀ ጀ ደ የ

ዮ ዶ ጆ ጆ ዶ ዮ ጆ ዞ እሱ ደግሞ ከግራ ወደ ቀኝእና ከቀኝ ወደ ግራ ያለው እናያለን ማለት ነው። ዘ ዙ ዚ ዛ

ጆ ጅ ጄ ጃ ጂ ጁ የዛሬው ትምህርት የሚመስል ነበረ። ቀጣይ ክፍል ደግሞ በቀጣይ ጊዜ ይዘንላችሁ የሚመጣ ይሆናል።